እሺ፣ የዘጠናዎቹ ጥያቄ አለ። ሄሎ ሄሎ። እሺ፣ አብርሃም አብርሃም፣ ወንድማች። እሺ፣ ሰላም። ይሰማል ይሰማል። ሰላም ነው። ሰላም፣ እንዴት ነህ? አላህ መስኪን ደህና ነህ? አለን አለን። መስኪን ሰላም። እሺ ሰላም ሻ ደማ ያስፈልገ ነበር። እስልምና መቀበል ፈልጌ ነው። አዎ እስልምና መቀበል ፈለግኩኝና ደሞ ለሞትም ይችላሉ አይታወቅም፣ እና የሆነ ውስጤ ላይ ፍራጫ ነገር ተከሰተ። ለዛ ነው። እስኪ የምለውን ቃል አብረህ እየተከተልክ በል

እዚህ በኋላ ሙስሊም አንድ ሰው እስልምና ሲቀበል ጊዜ ከአምላኩ ዘር ምን ያገኛል ወደ ስንመጣ የመጀመሪያው በሰለመበት ቀን ያለፈ ኃጢአቱን ሁሉ አላ ይቅር ይለዋል። ያለምንም ኃጢአት ንጹሕ አድርገ ይቀበለዋል። ይህን አምላክ አላ ስብን ተላ ስናል ሁሉ ለዚነ ከፈሩ እየንተሁ ይፈር ለሁም ማ ሰለፍ ይላል። ሙሐመድ ሆይ ለነዚያ ለካዱት እንዲህ ብለህ ነገራቸው ስላለፈ ኃጢአታቸው

ለሶላት ዝግጁ ይሆን ዘንድ የእስልምና የሃይማኖት የመጀመሪያው ትዕዛዝና መሰረት አሁን ያልከው የምስክር ቃል ነው። ስለ አንዱ አምላክ የመሰከርክበት ነው። ቀጣዩ ደግሞ የእስልምና መሰረት ምንድነው? ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ አምልኮ መፈጸም ነው። የአምልኮ ሁሉ ትልቁ ደግሞ ስግደት ነው እና ለእሱ ለአንዱ አምላክ ብቻ መስገድ ነው። ስለ ሶላት አስተጋገድ በመማር ሶላትን ምስክር፣ ከዚያ በኋላ ትጀምራለህ ማለት ነው። ይበልጥ ስለ እስልምና የምትማርበት ግሩፕ እንድትገባ ቢንት ሙስሊም የምትባለዋለች፣ ከላይ ታገኛታለህ። ኔትወርክስል ይመስለኛል። ወንድማችን አብርሃም ስሙ ችግር የለበትም። ከፈለክ በዚሁ መቀጠል ይችላል፣ ወይም ኢብራሂም ብትለው መልካም። የታላቁ ነቢይ የአብርሃም ወይም የኢብራሂም ዓለይሂ ሰላም ስም ነው። እሺ ልጆች ጥያቄ ያለው ካለ መጠየቅ ይችላል። ምጥል የጥያቄ ለ ደግሞ ጥያቄ የሌለው መጠየቅ አይችልም። እሺ

አብራ እንድትኖር ይፈቅድላታል። እንደ እስልምና እምነታችን እውነታችን ማለት ነው። በኛ አካባቢ አሁን በጣም ኖር ነው አፋር ክልል ለምሳሌ በእኛ ባህል የተለመደ አይደለም። ግን ሌላ አገራ ገብታ ሄዳ ነው እና አገባች። አጋጣሚ ባሏ ይወጣ ይጠጣል፣ ምናምን እሱ አታውቅም። መጨረሻ ላይ ነው እንደሚጠጣ ያወቀችው ማለት ነው። ከዛ በኋላ ጥላው መጣች፣ ሄዳ፣ ሙስሊም ነው አይደለ ከመጣች በኋላ ሙስሊም ነው አዎ፣ ሙስሊም ነው። ይጠጣል በጣም ይጠጣል። እና ከዚህ ሰው እሺ፣ ከዚህ ሰው ጋር ቤተሰቡ ጋር ደግሞ እናትና አባቱ ጋር ስትሄድ ይሄ እኮ ወንድ ልጅ እኮ ይሄ ችግር የለውም ምናምን ይሏታል፣ እናትና አባቱ ማለት ነው። አባቱ እንደዛ ከሱ ጋር ምናምን፣ አንድ ቀን ብለው እየጠጡ አጋጣሚ ሰው ነግሯት ሄዳታ ያለች የሆነ ቦታ ላይ ማለት ነው። ከዛ በቃ ከዛ በኋላ ከዚህ ፋሚሊ ጋር መኖር የለብኝም ብላ ጥላ መጣች፣ ወደዚህ ወደ አፋር ማለት ነው። ከዛ በቃ ሄደችና ኒካህም ስጠይቅ ሚመጣላት ወጣች፣ ኒካህ ልቀበል ነው የመጣሁት ጡኙናም ብላ ማለት ነው። በኋላ ላይ ሸሪዓ ፍርድ ቤት እዚሁ አፋር ስታናግር፣ ወላሂ ባለች መጠጥ የሚጠጣ ከሆነ ፈቶሻል አሏት። በቃ አላሱ መጠጥ የሚጠጣ ባልሙስሊም ሆኖ ሰላት የማይሰግዱ የመጠጥ የሚጠጣ ከሆነ ራሱ ኒካህ ለውም አሏት። እንዴት ነው ይሄ ነገር? እሱ ፈትቼሻለሁ ካላለ ኒካሁ አለ። እሚያውቀው ነገር የለም። እሺ፣ አዳምጫለሁ። ነው ፈትቼሻለሁ እስካላለ ድረስ እና እንዳልሽው ከሆነ አስካሪ መጠጥ መጠጣቱ ብቻ ኒካሁ አይወርድም። አስካሪ መጠጥ መጠጣቱ ግን ኒካህን እንዳወርድላት የምትጠይቅበት አሳማኝ ምክንያት ነው። መከራው አስመክራው አልስተካከልም ካለ በመጠጣት ላይ ከዘወተረ

ሸሪያ ፍርድ ቤት ሄዳ ተንገራቸው፣ ባሌ ከታላላቅ ወንጀሎች በአንድ ወንጀል ላይ በአስካሪ መጠጥ እየጠጣ ነው። መከርኩት አስመከርኩት፣ ከዚህ ሊስተካከልኝ አልቻለም። ስለዚህ ኒካሁን አውርድልኝ ብለው ብሎኛል። እናንተ ኒካሁን እንድታወርዱልኝ እፈልጋለሁ ብለው፣ ኒካሁን እንዳወርዱላት እሺ ኩፍኝ አወቀው። ኩፍኝ ህፃን ልጅ የሚወጣ አዎ፣ ሐኪም ቤት ምናምን ስንሄድ አልተሻለው። ትንሽ ልጅ ነች። ከዛን ይሄ ምንድነው የሚባለው? ዳቦ ፋንዲሻና ቡና ሸጡትና ይሻላቸዋል አሉ፣ ይሻለዋል። ከዛን እሱን ካሸተት ነው በኋላ ተሻለው። በዲን ሽርክ ነገር አይሆንም። መድሃኒትነት በእርግጠኝነት በተጨባጭ የታወቀና ለሰዎች መድሃኒት ሆኖ ችግር አይኖረም። አንደኛ ይሄ ነው። ሁለተኛ እንዳጋጣሚ ሰውየው የማይፈቅድ ቦታ ላይ ሄዶ ሊሻለው ይችላል። ይሄ ነገር በአላህ ስብሃነ ወተዓላ ፈቃድ ሊሻለው ይችላል። ሽርክ ቦታ ላይ ሄደው ሰዎች ያንን ያሻራቸው አላህ ስብሃነ ወተዓላ ነው። ያ ነገር ነው ማለት አይደለም። በሆነ አጋጣሚ ቢሻላቸው ሰዎች ያነገረሽላቸዋል ማለት አይደለም። እሺ ያ እንደ መድኃኒት የሚጠቀሙት ነገር ምንድነው? ምንድነው ና ያልከው ድገማ፣ ለኩፍኙ መድኃኒት ምንድነው? እንደዛ አሸትቱት፣ ተቆልቶን በተጨባጭ መድኃኒት የሚሆን ነገር ነው ያ ቁስሉ ላይ ተደ የሚሻለው ነገር ምናምን ነው ወይንስ አይደለም? ተሻለው ተሻለው ወዲያው ተሻለው። ድምፁ በጣም እየዘገየ ነው። እሺ፣ ተሻለው ወዲያው ተሻለው። ያንን መድኃኒቱ አሰራሩ በምን ምክንያት ነው የሰሩት? ስለ መድኃኒቱ ሙሉ መግለጫ መስጠት አለበት። እሺ፣ አንተ እንደምትለይ ከሆነ መድኃኒት ሊሆን የሚችል ነገር ሰጡት፣ እንደዚህ አሸተተ ምናምን ያልከው ሽርኩ ከምን ጋር በተያያዘ ነው? ልጆች ያንን ነገር ምን አድርገው ነው የሚሰሩት? ከሽርክ ጋር ነክኪ ካለው አይሆንም፣ አይቻልም። ቆልተው ወይ ደግሞ እንትን ብለው ነው አንድ ሻውን አፈንድተው እንደይ ያለ አይደለ፣ ወደ ራሱ ወደ መጣል ምናምን ወደ ሰውነቱ ይሄ መድኃኒት ሊሆን አይችልም። እንደዚህ ስለተጣለ መድኃኒት ሊሆን አይችልም። ወንድም የሆነ ነገር ታሳቢነት አድርገው አዎ ለጅን መርጨት እያሉ እንደዚህ አይነት ነገር ካለው ይሄ ሽርክ ነው። በተጨባጭ መድኃኒት ሊሆን የሚችል በእርሱ ላይ ተደርጎ ምናምን የሚሻለ ከሆነ ነው። ጅንን ታሳቢነት ተደርጎ ያ ጅን ይፈውስልናል ብለው አስበው ከሆነ ይሄን እያደረጉ ያሉት ይህ በአላህ ስብሐነ ወተዓላ ላይ ማጋራት ነው። ተስውየቱ ገይሪ ላሂ ማዐ ላሂ ፊ ኸሳኢሲ ላሂ ሽርክ አላ ስብተላ ሊለይበት የሚገቡ ተግባራቶች፣ አምልኮዎች ላይ ሌላን አካል ማጋራት በዚያ በእርሱ ስልጣን ላይ ይሄ ሽርክ ነው። ስለዚህ ጅኑ ይፈውሰዋል ተብሎ ታስቦ ለእርሱ ቁርባን እየተደረገ እየተቀረበለት ከሆነ ያ ነገር ይ ሽርክ ነው። የሚረጭበት ነገር ለጅኑ ተቀሩብ እያደረጉበት ከሆነ ጅኑ ይፈውስልናል ብለው አይሆንም፣ አይቻሉ